ላይ በሀገር ውስጥና በመላው ዓለም የምትገኙ ወደ ቻና ላይ ተከታታዮች በእግዚአብሔር መልካም ፈቃድ ዛሬም ተገናኝተናል። ዛሬ ሁለት ያህል መሰናዶዎችን ይዞ ለእናንተ ቀርብ ያለው የመጀመሪያው የአርቲስት አንዷለም ጎሳ ባለቤት የነበረችውን ቀነኔ አዱኛን ህልፈተ ህይወት የተመለከተ ነው። ዛሬም ድረስ እንግዲህ ከሀገር ውስጥ ጀምሮ እስከ ፓርማዶ እያነጋገረ ነው። ሙዚቀኛ አንዷለም ጎሳ በጮኛው ቀነኒ ሞት ተጠርጥሮ ፍርድ ቤት መቅረቡ ታውቋል። አንዷለም በግድያ ተጠርጥሮ አራዳ በሚገኘው የፌዴራል ፍርድ ቤት ዛሬ መጋቢት አራት ቀን 2017 ዓ.ም መቅረቡን የድምፃዊው ጠበቃ ሊበን አብዲ ተናግረዋል። ዛሬ የዋለው ችሎት አንዷለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዳደረገም ጠበቃው አስረድተዋል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት አንድ ቀን 2017 ዓ.ም ለሊት 10 ሰዓት አካባቢ ከጮኛዋ ጋር ከሚኖሩበት ውዳሴ ክስተኛው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለሕልፈቷ ምክንያት መሆኑን ፖሊስ አመልክቷል። ፖሊስ ይህንን ካለ በኋላ ማክሰኞ ዕለት መጀመሪያ ላይ እጨኛዋ ተጠርጥሮ ለምርመራ መያዙን አስታውቆ ነበር። በዛሬው ችሎት ቀነኒ መጋቢት አንድ ቀን ለሊት 10 ሰዓት ገደማ ከምትኖርበት አፓርታማ አምስተኛ ፎቅ ላይ ወድቃ ሕይወቷ ማለፉን ፖሊስ አስረድቷል። ከሱ ጋር ስለምትኖር ጠርጥረን አስረነዋል ሲል ፖሊስ ደመኛቸውን በቁጥጥር ስር ያዋለበትን ምክንያት መናገሩን ጠበቃው ገልጸዋል። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ለፍርድ ቤቱ አስረድቷል። አሁን ለምርመራው ፎቶግራፎችን ከመዝገቡ ጋር ለማያየዝ፣ የሰዎችን ምስክርነት ለመሰብሰብ እና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ 14 ቀናትን እንጠይቃለን ብሏል። ይህ በእንዲህ እንዳለ የድምፃዊ አንዷለም ጠበቃ የፖሊስን ጥርጣሬ በዚህ ችሎት መቃወማቸውን ገልጸዋል። በመካከላቸው ምንም ችግር አልነበረም በዚያን ቀንም በሰላም ውለው እርሷ ፎቶ ስትነሳ እሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር ወደ ቤት ሲገቡም በመካከላቸው ምንም ጸብ አልነበረም ጾም በክርስቲያኖች ዘንድ የሚጾመው የሁዳዴ ጾም ማለታቸው ነው ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረም ሲሉ ጠበቃው መከራከራቸውን ገልጸዋል አክለውም ፖሊስም አሁን ወድቃ ተገኘች አለ እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ እራሷን መግደሏ እንጂ በሌላ ግለሰብ ወይም በእኔ ደንበኛ መሞቷን አላስረዳም በማለት በዋስትና እንዲለቀቅ መጠየቃቸውን ተናግረዋል። በተጨማሪም አርቲስት አንዷለም ቋሚ አድራሻ ስላለው እና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሀዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብቱ እንዲጠበቅ መጠየቃቸውን ተናግረዋል። ሆኖም ፍርድ ቤት የዋስትና ጥያቄውን ውድቅ አድርጓል። ፍርድ ቤቱ በነፍሰ ግድያ የተጠረጠረ በመሆኑ ለጊዜው የዋስትና ጥያቄውን አንመለከትም፣ የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብ እና በቀጣይ ቀጥሮ የዋስትና ቀጥሮን የምናይ ይሆናል ማለቱን ጠበቃው አስረድተዋል። በተጨማሪም አንዷለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለእና በመጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አስረድተዋል። በዚህም መሰረት ፖሊስ ለምርመራው ከጠየቀው 14 ቀናት ውስጥ 13 ቀን ተፈቅዶለት ቀጣዩ ቀጠሮ ለመጋቢት 7 ቀን 2017 ዓ.ም ተሰጥቷል። የአርቲስት አንዷለም ጠበቃ አብረው ስለኖሩ ለማጣራት በቁጥጥር ስር አዋሉት እንጂ እርሱ ነው የገደለው ያሉት ነገር የለም በችሎቱ እንደጠረጠሩት ተናግረዋል። ነገር ግን እሱን እንደገደለ የሚያሳይ ምንም ማስረጃ የለም ብለዋል። በ25 ዓመቷ ሕይወቷ ያለፈው ቀነኒ የቀብር ስነ ስርዓት በቅድስተ ስላሴ ካቴድራል ቤተክርስቲያን ዕረብ ዕለት መፈጸሙ ይታወሳል። አንዱ ዓለም በትናንትናው ዕለት በቀነኒ የቀብር ስነ ስርዓት ላይ ከፖሊስ ጋር በመሆን መገኘቱን በስፍራው ከነበሩ ሰዎች ማረጋገጥም ተችሏል። የቀነኒ አባት አዱኛ ዋቆ ከቢቢሲ ኦሮምኛ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ተናግረዋል። ደውለው ልጅቷ ከፎቅ ወድቃለች፣ ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም። የተረጋጋች ለለውጥ የምትሰራ ራሷን የምትቀይር፣ ቤተሰቧን ለመለወጥ የምትሰራ ናት። ስለነገር ታስባለች። እንደዚህ አይነት ተልካሻ ነገሮችን አታደርግም ነው ያሉት። ከቢቢሲ ኦሮምኛ ጋር በነበራቸው ቃለ ምልልስ ወቅት ራሷን ከፎቅ ወረወረች የሚለውን ነገር አይዋጥልኝም፣ ሰው ጎሩታት፣ እንድታደርግ ገፋፍቷት ካልሆነ በስተቀር ካልሆነ በስተቀር ብለዋል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም፣ ሲሉም አክለው ተናግረዋል። አስከትለውም ሆኖም አንዷለምና ቀደኒ ጥሩ ግንኙነት እንዳላቸው አውቃለሁ ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀደኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ ሃይድሮሊክ እና ወተር ኢንጂነሪንግ ተመርቃለች። ከዚያም በኋላ በኦሮሚያ ውሃ እና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች ቀደኒ በሞዴሊንግ በማስታወቂያ እና በመዝናኛ ሥራዎቿም ትታወቃለች አርቲስት አንዷለም ጎሳ ባለቤት የነበረችው ቀለኒ አዱኛ ሕልፈት ሕይወት አሁንም ድረስ እያነጋገረ ነው። በዕለት ረቡ በፀዋወት ቅዱስ ስላሴ ቤተክርስቲያን የቀብር ስነስርዓቷ በተፈጸመበት ጊዜ ወላጅ አባቷ ያደረጉት ንግግር የበርካቶችን ትኩረት ስቧል። አቶ አዱኛ ለተሰበሰበውና ለከበባቸው ሕዝብ እንዲህ ነበር ያሉት፤ የልጄ ሀቅ እንደ ሀጫሉ ሀቅ ተቀብሮ እንዳይቀር አደራላለሁ፣ ይህንን አባባል ያዙልኝ፣ አመሰግናለሁ ሲሉ ነው የተደመጡት የልጅ እውነት እንደ ሐጫሉ ሁንዴሳ ተዳፍኖ እንዳይቀር። ይህ አስተምሬ ላኳት እንድትሞት አይደለም። አደራ የልጅ እውነት ሀቋ ይውጣ። ፖሊስ ኮማንደር ማርቆስ ታደሰ ጉዳዩን በተመለከተ ከታዲያስ አዲስ ጋር ባደረጉት ቃለ ምልልስ ማብራሪያ ሰጥተዋል ማህበራዊ ሚዲያ ላይ የሚሰሩ አንዳንድ ግለሰቦች እንደደወሉላቸው አስታውሰው ወንጀል እንደተፈጸመ መረጃውን ሚዲያ ላይ ማውጣት ከጥቅሙ ጉዳቱን እንደሚያመዝን ነው የተናገሩት ኮማንደር ማርቆስ በተለይ ጉዳት የደረሰበት አካል ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ ነው የተናገሩት ከዚህ አንጻር እንግዲህ ብዙዎች ጥያቄ ያው ራስን ማጥፋት ነው ወይንስ የደረሰ አደጋ ነው የሚለው ነገር ላይ እንግዲህ ሁሉም ሰው የተለያዩ መረጃዎችን ነው ሼር እያደረገ ያለው። ከዚያ አንጻር ፖሊስ ሊለው የሚችለው ጉዳ ያለ እስካሁን እንግዲህ በኛ የምርመራ ሂደት እየተረጋገጠው ነገር ማጭቀለን ያገኘ ከአምስተኛ ፎቅ ላይ ወደታች እራሱን መወርወሯን ለመወርወራ ምክንያት የሆኑ ዲቴል ተጨበጠ ነገር እስከሚኖር ምንም ያለማለቱ አግባብ እንደሆነ የተናገሩት ኮማንደር ማርኮስ፣ አሁን ድረስ ግን ማህበራዊ ድረገጽ ላይ የሚሰሩ አንዳንድ ግለሰቦች ትክክለኛ ያልሆኑ መረጃዎችን እያናፈሱ እንደሆነም ሳይጠቁሙ አላለፉም። በተጨማሪ እንግዲህ ወደ ተለያዩ ቦታዎች ላይ የሚያጋሩ ሼር የሚያደርጉ ግለሰቦች አሉ። ያ ደግሞ በምርመራ ሂደቱ ላይ የሚያሳድረውን ተጽዕኖ በመገንዘብ ጥንቃቄ ሊያደርጉ ይገባል ብለዋል። እንግዲህ በተለይ ቀነኒ ያዱኛን እናውቃታለን፣ የቅርብ ሰዎች ነን የሚሉት ሰዎች በተለያዩ ማህበራዊ ገጾች ላይ የሚያጋሩትን መረጃዎች ተመልክተናል እና አንዳንዶቹ እኛ በደንብ እናውቃታለን፣ በፍጹም እራሷ ልታጠፋ አትችልም የሚል የግል አስተያየት ሲሰጡ ተሰምተዋል። ያንን በተመለከተ እንግዲህ ማብራሪያው ላይ የተካተተ ነገር አለ እና ይሄ የምርመራ ሂደቱን ሊያዛባ ስለሚችል የፖሊስ የምርመራ ውጤት መጨረሻ እስከሚታወቅ ድረስ ምንም ባትሉ እንመርጣለን ያሉት ኮማንደር ማርቆስ አጠቃላይ የአሟሟታን ሁኔታ በዝርዝር የገለጹት ኮማንደሩ አስከሬኑ በተጨማሪ ምርመራ ወደ ዳግማዊ ምኒልክ ሆስፒታል መወሰዱን አስታውሰው እዚያ አካባቢ ያሉ አጠቃላይ የቴክኒክ እና የታክቲክ ማስረጃዎች የማሰባሰብ ስራ እንደተሰራም ተናግረዋል። እንግዲህ ምርመራው እየቀጠለ ነው ምርመራው እየቀጠለ ነው ያለው ያሉት ኮማንደር ማርቆስ ከዚህ ጋር በተገናኘ በእለቱ ቤት ውስጥ የነበረውን ባለቤቷን አርቲስት አንዷለም ጎሳን ፖሊስ በቁጥጥር ስር አሁኑ ምርመራ እያጣራ እንደሚገኝም ተናግረዋል። ለኮማንደር ማርቆስ ታደሰ ጉዳዩ ራስን ማጥፋት ነው ወይስ የደረሰ አደጋ ነው የሚለውን ሁሉም ሰው የተለያዩ መረጃዎችን ነው እያጋረ ያለው። ከዚህ አንጻር ፖሊስ ሌላው የሚችለው ጉዳይ አለ የሚል ወሳኝ ጥያቄም ቀርቦላቸው ነበረ፣ መልስ ሰጥተውበታል። እንግዲህ የብዙዎች ጥያቄም ይሄው ነው። የእሷ ህልፈተ ህይወት ከተሰማበት ጊዜ ጀምሮ፣ በተለይ ደግሞ የድርጊቱን አፈጻጸም ግምት በማስገባት ሁሉም ሰው ሁሉም ሰው የራሱን አስተያየት ሲሰጥ ቆይቷል እና አብዛኛው እንግዲህ በስፍራ ያልነበረ ነው ግን ከተፈጸመው ድርጊት አንፃር ይሄ ሊሆን ይችላል እንደዚህ ነው እንዲህ ነው የሚሉ በርካታ አስተያየቶችን ሰምተናል በተለይ ደግሞ በጣም በቅርበት እናቃታለን የሚሉ ሰዎችም የሰጡትን አስተያየት ሰምተናል እና ባለፈው በሰራነው ፕሮግራምም ላይ ያካተትናቸው ድምፆች አሉ በተለይ ደግሞ የፎቶግራፍ አንሺዋ የተናገረውን ነገር ሰምተናል እና እኔጋ ነው ያለችው እኔ ጋር በነበረችበት ሰዓት ላይ ፎቶ ልትነሳ መጣችበት ሰዓት ላይ እንደ ወትሯ ሁሉ ደስተኛና ቆንጆ ነበረች፣ ፊቷ ላይ ምንም አይነት የመከፋት ስሜት አላየሁባትም የሚል ነገር ተናግሯል እና ከዛ ላይ ተነስቶ እንግዲህ ያው ራሷን ልታጠፋ የምትችልበት ምንም አይነት ምክንያት አይኖርም ነው እንግዲህ ለኮማንደር ማርቆስ ታደሰ ይሄ ጥያቄ ከቀረበላቸው በኋላ እራስን ማጥፋተ ወይስ የደረሰ አደጋ ነው የሚለው የሰጡት ማብራሪያ ምንድን ነው? እስካሁን እንግዲህ በእኛ የምርመራ ሂደት የተረጋገጠው ነገር ሟች ቀነኒ አዱኛ ከአምስተኛ ፎቅ ላይ ወደ ታች እራሷን ለመወርወር ምክንያት የሆኑ ዝርዝር ዲቴል ጉዳዮች ምንድናቸው የሚለው ምርመራ የሚያስፈልገው ነው። በዚያ ሰዓት ተጨማሪ መረጃ ሊሰጥ የሚችል ሰው አንድ የተገኘ ሰው ቢኖር ባለቤቷ አቶ አንዷለም ጎሳ ነው። እሱም በፖሊስ እየተደረገበት ነው ሲሉ ነው የተናገሩት። እንግዲህ ሌሎች ገፊ ምክንያቶች አሉ ወይስ የሉም የሚለው በምርመራ ሂደት የሚረጋገጥ ነው የሚሆነው ያሉት ኮማንደር ማርቆስ የሚከተለውን መልእክት አስተላልፈዋል። ከፖሊስ የምርመራ ውጤት በፊት በተለያዩ ሚዲያዎች ላይ የሚገለጹ ትክክል ያልሆኑ እና የተሳሳቱ መረጃዎች የምርመራውንም ሂደት ሊያበላሹ አቅጣጫውንም ሊያሰቱ ይችላሉ እና ይህም በመገንዘብ የፖሊስ የመጨረሻ የምርመራ ውጤት እስከሚታወቅ ብንቆጠብ የሚል ምክር ሀሳብ አቀርባለሁ ያሉት ከዚህ ውጭ እንግዲህ መጨረሻ የማያሉት ምንድን ነው? ብዙዎች በተለይ ደግሞ ማህበራዊ ሚዲያ ላይ የሚሰሩ ግለሰቦች እየደወሉ መረጃ ጠይቀውናል። ነገር ግን ውጤቱ የመጨረሻው ሪፖርት እስከሚሰማን የመጨረሻ ውጤት እስኪታወቅ ድረስ ጉዳዩን ወደ ሚዲያ ማውጣት ከጥቅሙ ይልቅ ጉዳቱ ስለሚያመዝን የሚል መልስ ስንሰጣቸው ብዙዎቹ ቅሬታቸውን አሰምተዋል። እና የፖሊስን አሰራር ታውቁታላችሁ፣ የመጨረሻ ውጤት ላይ ካልተረሰ በስተቀር የሚወጣ ማስረጃ ጉዳት ስላለው ያንን አላደረግንም። በዚህ ደግሞ ብዙዎች ቅሬታ ተሰምተዋቸዋል የሚልም ነገር ሲናገሩ ተደምጧል። ዞሮ ዞሮ እንግዲህ የዚህ ልጅ ሁኔታ ወይም ደግሞ የቀነኒ አዱኛ ህልፈተ ህይወት ዛሬም ድረስ ዛሬም ድረስ አነጋጋሪነቱ አልቀነሰም እንደውም ብዙዎች በተለይ በተለይ ደግሞ በጣም በቅርበት እንመለከታለን የሚሉ ሰዎች እየወጡ የራሳቸውን አስተያየት እየሰጡ ነው ፖሊስ በዚህ ደስተኛ አደለም ምክንያቱም ባህል ላይ መንዳል ነው የምርመራ ሂደቱን መንገድ ያሰትብኛል እያለ ነው ስለዚህ እንዲህ አይነት ነገሮች ይቆማል አይቆሙ ወደፊት የምንመለከተው ነገር ነው የሚሆነው በተለይ ደግሞ በትክክል የምርመራ ውጤቱ ተጣርቶ ወደ ህዝብ ይቀርባለሁ የሚለው የብዙዎችም ጥያቄ ነው። እንደም እዚህ ላይ ነው ብዙዎች እየተነጋገሩ ያሉትና ከዚህ በፊት የብዙዎች የብዙዎች የምርመራ ውጤት ተድበስብሶ ቀርቷል። እና የቀነኒስ የምርመራ ውጤት በዛ አይነት ሁኔታ ተድበስብሶ ላለመቅረቱ ምን ዋስትና አለ? በእርግጥም ፖሊስ ይህን ጉዳይ አጣርቶ የመጨረሻውን ውጤት እንዲያሳውቀን እንፈልጋለን። የብዙዎች ጥያቄ ነው እና እንግዲህ ፖሊስም ደግሞ ቃል እንደገባው የምርመራ ውጤቱን አጣርቻ አቀርባለሁ ብሏል ሁላችንም እንጠብቃለን ያ ሲሆን ደግሞ ያ ሲሆን ደግሞ አቶ አዱኛ አደር ያሉት ነገር እውን ይሆናል ብለን እናምናለን የልጄ ሀቅ እንደ ሀጫሉ ሀቅ እንዳይቀር ነው ያሉት ያ እንደም ማወድ የሚመለከታል ብዬ የማስበው ፖሊስን ነው ምክንያቱም ፖሊስ የምርመራ ውጤቱን አጣርቶ የመጨረሻውን ውጤት ሲገልጽ በእርግጥም በሰው እጅ የተፈጸመ ከሆነ ያንን ድርጊት የፈጸሙ ሰዎች ለሕግ ይቀርባሉ። ለሕግ ሲቀርቡ ነው እኚህ ሰው ወይም ደግሞ አቶ አዱኛ የልጄ ሀቅ እንደ ሀጫሉ ሀቅ እንዳይቀር ያሉ ጥያቄ ምላሽ የሚያገኘው ብሎ ማለት ይቻላል። እንግዲህ በቀጣይነት የምንሄደው ወደ አነጋጋሪው የሶፊያ ሽባባው ጽሑፍ ነው። በፌስቡክ ገጿ ላይ ነው፣ በራሷ የፌስቡክ ገጽ ላይ ነው። ይሄንን መረጃ ያጋራችሁ ማለት ነው ምንድን ነው የምትለው ሼክ ሙሐመድ አላሙዲን ጌታ ኢየሱስ ይወድዎታል አልኳቸው ስትል ትንደረደር እና ከብዙ ዓመታት በፊት በቤተ ክርስቲያን የተገባ የእግዚአብሔር ቃል ቤተ ክርስቲያን በየሳምንቱ አርብ የጾም ጸሎት ፕሮግራም ስንጨርስ ማታ ማታ በየናይት ክለቦች ለሚጨፍሩ ለሚጠጡና ለሴተኛ አዳሪዎች የዞርን ሌሊቱን የምስራቹን ወንጌል ስንመሰክር እናድር ነበር ብዙ ሰው ጠጥቶ ስለሚመጣ ለመመስከርም አስቸጋሪ ነበር፣ አስተውለው ስለማይሰማው። ነገር ግን ብዙ ሴተኛ አዳሪዎችና በየመሸታ ቤቱ የሚዞሩ ምሳ እየገቡ ወደ ቤተክርስቲያን ይመጡ ነበር። አንድ ቀን በዚሁ የጾም ጸሎት ፕሮግራማችን ላይ ጸሎት የሚመሩት አገልጋዮች እስኪ ከምድሪቱ ኃያላን ታዋቂ ሰዎች አንድ ሰው በልባችሁ ያዙና ስለዚያ ሰው መዳን አጠቃችሁ ጸልዩ፣ ሲሉ እኔም ጌታ ሆይ ለሼህ አላሙዲን ምሕረት አድርግላቸው አንተን አምነው ይዳኑ፣ ሁሉም ከሳቸው ገንዘብ ነው የሚፈልገው፣ ስለሳቸው ነፍስስ ግድ የሚለው የለም፣ ከኔ ጋር አገናኘኝና ወንጌል ልመስክርላቸው እያል ማጥቄ ስለሳቸው በንባ ጸለቁ። ያንኑ ቀን ማታ እንደተለመደው በየክለቡ ስንዞር የነበርንበት ክለብ ድንገት ጠብደል ጠብደል የሚያምር አለባበስ የለበሱ ቦዲጋርዶች ቀድመው ወደ ክበቡ ገቡና ሰዎችን ከመንገድ ዞር ያደረጉ ባለስልጣን እንደመጣ ያህል የክለቡን ድባብ ቀየሩት። እኛም ተደናግጠን ምንድን ነው ስንል ሼክ ሁሴን ሙሐመድ አላሙዲን ወደ ክለቡ እየገቡ ነው አሉን። እኔ በጣም ደነገጥኩ እምባይመጣ። ምክንያቱም እሳቸውን አገናኘኝ ብዬ በጸለይኩበት በዚያው ቀን ማታ ጌታ ሲያመጣቸው እጅግ በጣም ተደነግኩኝ። የእግዚአብሔር የፍቅሩን ጥልቀት ግን ማን ሊያስተውለው ይችላል። ከዚያም እንደዛ እንደ ንጉሥ ሰው ሁሉ የሚያሸረግድላቸው ሰው ወደ ክለቡ ልክ ሲገቡ ተንደርድሬ ሄጄ ሰላም ጋሽ ያልኳቸው፣ እሳቸውም ሰላም አሉኝ። የት ነው ማውቃት በሚል አስተያየት፣ እኔም አስታውሱኝ፣ የጅጅ ሄት ነኝ ያልኳቸው፣ አዎ አስታወስኩሽ አሉኝ። ቀደም ሲል ጌታን ከማግኘቴ በፊት በሸራተና አዲስ አግኝቻቸው ከተዋወቅኳቸው በኋላ ውጭ ሀገር ባሉ ሆቴሎች ላይ በሚኖሩ ዝግጅቶቻችን ላይ መዝፈን ከፈለግሽ ደውለሽ ፈቃድሽን አሳውቂም እናወስድሻለን ብለውሻል ብሎ ቦዲ ጋርዳቸው ስልካቸውን ሰጥቶኝ ፍላጎቱ ስላልነበረኝ ሳልደውል ቀረው። በወቅቱ ዘፈን ጀምሬ ነበርና እናም ያንን አስታወስኳቸው። አለባበሴ በክለቡ ካሉት ሰዎች አለባበስ የተለየ ነበር። መቼስ የነበሩት ሴቶች ቆነጃጅቶች፣ አጭር ቀሚስና ገለጥለጥ ያለ አለባበስ የለበሱ ናቸውእና የኔ ደግሞ እንደ ራጭ ቱታ ለብሼ ስለነበር ጋርዶቹም ግራ በመጋባት ያዩ ነበር። አብረውኝ የመጡትም አገልጋዮች ራቅ ብለው ይጠብቁኝ ነበር። እኔም ፈጠን ብዬ እኔ የመጣሁት ጌታ ኢየሱስ በጣም እንደሚወደውት ልነግረውት ነው ስል ጋርዶቹ ዞርቤ ብለው ገፋ ሲያደርጉ እሳቸው ግን ቀና ሰው ናቸውና ተዋት በማለት ምልክት ሲሰጧቸው እኔ ቀጠልኩ። እግዚአብሔር ስለ እርሶና ስለ ሁላችን ኃጢአት አንድያ ልጁን ኢየሱስን ልኮልናል። በእርሱ በማመን ኃጢአት ሞት ሁሉ ይሰራ የሚወታል ይህ ሁሉ ሀብት ያልፋል የማያልፈውን የእግዚአብሔርን መንግስት ለመውረስ ንስሐ ይግቡ ስላቸው በትህትና አመሰግናለሁ ብለው ሄዱ። ጋርዶቹን ከእሳቸው ጋር ማውራት ከፈለግሽ በሌላ ቀን ደውለሽ አግኛቸው ብለው ቢዝነስ ካርድ ሰጡኝ። ግን ከዚያ በኋላ አልደወልኩም፣ አላገኘኋቸውም። እናንተንም አንባቢዎች ጌታ ይወዷቸዋል፣ እናንተም ውድድ አድርጉት። በወንጌል አላፍርም ስትል ነው ጽሁፏን ያጠለቀቀችው። እኮ መጽሐፍ ቅዱስን የሚያውቅ ሁሉ በወንጌል አያፍርም፣ በጌታ ቃል ማንም ስለማያፍር ማለት ነው። እንግዲህ ጥሩ ነው ጥሩ ነው ማስተላለፍ የሞከረችው ነገር ግን እንግዲህ ከመግቢያ ላይ ከብዙ ዓመታት በፊት ብላን የጀመረችው እና ይህም ጽሁፍ ወይም ደግሞ ይሄ ድርጊት እንግዲህ አልሞስት ከ23 ነው ከ24 ሰዓት በፊት ከለጠፈችው በኋላ ነው ይህንን ፕሮግራም እየሰራ ያለሁት። ነገር ግን እሷ ይህንን ጽሁፍ ከሰዓታት በፊት ትለጥፈው እንጂ ወይም ደግሞ ከአንድ ቀን በፊት ለጥፈው እንጂ ድርጊቱ የተፈጸመው ረጅም ጊዜ ከብዙ ዓመታት በፊት እንደሆነ ከጽሁፉ መረዳት ይቻላል። ከብዙ ዓመታት በፊት በቤተክርስቲያን የተቀባ እግዚአብሔር ቃል ቤተክርስቲያን በሳምንቱ አርብ ብላ ነው የጀመረችው የተንደረደረችው፣ እና እስከዛሬ ሳትናገረው ለምን ቆየች ሶፊ? እስከዛሬ ድረስ ሳትናገሩ ለምን ቆየች? ወዲያው ይህንን ጽሁፍ በተለይ ደግሞ ልክ እሳቸውን እንዳሻቸው በንጋታውም፣ ከዛ በሳምንቱም፣ ዘገየች ሚባል በወሩ መለጠፍ ትችይ ነበር እና የዛ ጊዜ ሳትለጥፊው በዚህ ሰዓት ላይ መለጠፍ ለምን አስፈለገ? ወይም ደግሞ ይህንን ጽሁፍ ልክ በዚህ ሰዓት ላይ ተገቢ ነው ብለሽ ንትለጥፊ የገፋፋሽ ምክንያት ምንድን ነው? ያን ታብራሪ ደስ ይለኛል። ከዛ ውጭ እንግዲህ ወደ እሳቸው የወሰደሽ ምንድን ነው? በእሳቸው ስታንዳርድ ያህል እንኳን ባይሆን ከሳቸው አንድ የሚሆን ሁለት እርከን ወረድ ያሉ እጅግ በጣም በርካታ ባለሀብቶች ከእስልምናውም ከክርስትና ብዙዎች አሉ። በተለያየ ሙያ ላይ የተሰማሩ ብዙዎች ብዙዎች እንግዲህ፣ ናይት ክለብ ለናይት ክለብ ከመዞር አንፃር ከሆነ እጅግ በጣም በርካቶች በርካቶች አሉና፣ እነሱ ውስጥ ጋር ለመሄድ ለምን አልደፈርሽም? የትኩረት አቅጣጫሽን ሼሁ ላይ ማድረግ የፈለግሽው ለምንድን ነው? ይህን በቀናነት ነው የምጠይቅሽ፣ በቀናነት ካሰብሽው ማለት ነው። ሌላው እንግዲህ ጌታ እግዚአብሔር አንችም እንደምታውቂው ሼህ መሐመድ አለሙዲንም ብቻ አይደለም እሳቸውን ብቻ ሳይሆን አለሙን ሁሉ ወዶታል። ይህንን አንቺም አትክጅም ወንጌልን ስለምታውቂ ማለት ነው። እና እርግጥ እሳቸውን ምዛ ካልሻቸው እንግዲህ የጌታን ፍቅር ሲሆን የገለጽችላቸው እኔ እንደሚገባ አንቺ የምትከትየውን የእምነት ተቋም ነው። እና ድፍረትሽ ግን የሚደነቅ ነው። በዛ ደረጃ እሳቸውን ፈልገሽ ሄደሽ አግኝተሽ እንዲህ ማለትሽ አለሽበት የእምነት ተቋም ሆነ ለእምነትሽ ያለሽን ጥንካሪ ያሳያል። ወዛ ትደነቅ ያለሽ ነገር ግን እሳቸውን በተለየ ሁኔታ ትኩረት ከማድረግ ብዙ መዳን ያለባቸው ሰዎች የለም ወይ ስለ ካወራን ማለት ነው ስለ መዳን ካወራን ምክንያቱም እንግዲህ አንቺም ሀብታም፣ ድሃ፣ ትልቅ ትንሽ፣ ባለስልጣን ተራ ሰው የጌታ ቀን ስለዚህ በተለየ ሁኔታ እሳቸው ላይ ትኩረት ያለችው በትን ምክንያት ተብራሪው መልካም ነው ብዬ አስባለሁ። እንግዲህ ከዛ ውጪ ከዛ ውጪ ዋናው ግን ብዙዎቹን ጥያቄ የተለያዩ እንግዲህና ኮሜንቶቹ ለማየት ሞክሬ ነበረ፣ አንቺ ጽሁፍ ስር ማለት ነው። እና እስከዛ ድረስ ይሄን ነገር ሳትናገሪ ለምን ቆየሽ የሚል ነው። ለምን ቆየሽ የሚል ነው። በጣም ረጅም ጊዜ እርሳቸው እንኳን ከሀገር ከወጡ ምን ያህል ጊዜ ይሆናል እና ያን ያህል ጊዜ ቆይቶ በዚህ ሰዓት ላይ እንደዚህ አይነት ጽሁፍ ማስፈሩ አግባብና ትክክል ነው ወይ ብለሽ ታምኛለሽ? የሚለው ሌላው ጥያቄ ነው። ዞሮ ዞሮ ግን ሰውን ለማዳን ጥረት ማድረግ ደስ ይላል። ሰውን ነፍስ ማዳን ትልቅ ተልዕኮ ነው እና ያንን ሳናደንቅ አንዳልፍም። ግን ጊዜውን የጠበቀ አይደለም የሚለው አንደኛው ጥያቄያችን ነው ለማለት ነው። እንግዲህ ለዛሬ ወደ እናንተ ያቀረብኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ ሌሎች መርሃ ግብሮችንም ይዘን የምንቀርብ ይሆናል። እስከዛው ግን ሰላም፣ ጤና፣ በረከት የግል ሀብቶቻችሁ እንዲሆኑ ከልብ እመኛለሁ። አበቃው። ሰላም።